ሰላም የዩቲዩብ ፋሚሊዎች እንዴት ናችሁ? ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። ዛሬ ማሳያችሁ ደግሞ የቴሌግራም ጥቅል ገዝታችሁ እንዴት ሁሉንም መጠቀም እንደምትችሉ ነው። ወደ ቪዲዮ ተከታተሉኝ። ወደ ቪዲዮ ስንሄድ በመጀመሪያ ፕሌይ ስቶር ላይ እንሄድና ፕሌይ ስቶር ላይ ገብተን ኤች ኤታናል ብለን እንሰርቻለን። ኤችኤ ታናል ፕላስ ብለን ሰርች ባሩ ጋር ገብተን እንጽፋለን ማለት ነው። ኤችኤ ስንል ራሱ ጻፈልን ራሱ አመጣለን። እሱን ነክተን ስንገባ እንደዚህ አፕሊኬሽኑን ያመጣልናል። ነክተን እንገባለን ወደ ውስጥ ማለት ነው። ከዚያ ኢንስታል ምትለን ነክተን እናወርደዋለን ማለት ነው። በደንብ ተከታተሉኝ ፋሚሊዎች። ከትንሽ ቆይታ በኋላ ይወርዳል። ይሄው እንደምታዩት እየወረደ ነው ፋሚሊ። ከወረደ በኋላ ደግሞ ሴቲንግ ውስጥ እንዴት እንደምናስተካክለው አሳያችኋለሁ። አፕሊኬሽን ውስጥ ያሉት እነዚህ ይሄንን ይመስላሉ። አሁን ሲወርድ ገብተን እናየዋለን። ተከታተሉኝ። ይሄው አሁን እንደምታዩት ወርዶ ጨርሷል። ኦፕን ምትለዋን አንድ ጊዜ ነክተን እንገባለን። ኦፕን ምትለዋን ነክተን እንገባለን ከዛ ይኸው ወደ አፕሊኬሽኑ እንደዚህ ካስገባን በኋላ እዚች ጋር የምትታያችሁን ሌተር የምትለዋን ሌተር የምትለዋን ቁልፍ እንነካለን ማለት ነው። ከዛ ኦኬ እንለዋለን። አሁንም ኦኬ ብለህ ነው እንገባለን ማለት ነው። አፕሊኬሽኑ እንደምታዩት ይሄንን ይመስላል። ሴቲንግ ውስጥ እንገባለን። የአፕሊኬሽኑ ሴቲንግ ውስጥ ስንገባ እዚች ጋር የምትታያችሁን ሴቲንግ ነክተን እንገባለን። ሴቲንጓን ስንነካት እንደዚህ ያመጣልናል። እኔ ሳውንድ እና ቫይብሬ ስለማልፈልግ እነዚህን አጠፋቸዋለሁ። ከፈለጋችሁ እናንተ ማብራት ትችላላችሁ። ዋናው ነጥብ ግን እዚች ጋር ያሉት ፎርዋርድ ዲኤንኤስ እና ከስተም ዲኤንኤስ የሚሉትን እናበራቸዋለን ጠፍተው ካሉ ማብራት ነው። ከዛ እዚህ ጋር እንደምታዩት ሁለቱን እነዚህ ሁለቱን ምንም አናደርጋቸውም እንዲሁ ነው የሚቀመጡት። እነዚህ ሶስቱን መብራታቸውን ቼክ እናደርጋለን። ከዛ ከሴቲንግ ውስጥ እንወጣለን። ከሴቲንግ ውስጥ ከወጣን በኋላ ደግሞ ስታርት መጀመሪያ ሰሌክት ሰርቨር የሚለውን ነክተን ሰርቨር እንመርጣለን ማለት ነው። ከዛ ካናዳ ላይ እናደርገዋለን። ካናዳ ላይ ካደረግነው በኋላ እዚች ጋር ሰርቨር ያስመርጠናል። ሶሻል ዋትሳፕ በንድል የሚለውን ሁለተኛው ላይ እናደርገዋለን ማለት ነው። ፋሚሊ በደንብ ተከታተሉኝ። እዚችኛ ሁለተኛዋ ላይ ነው የምናደርገው ከዛ በኋላ ሶሻል በንድል ሶሻል ዋትሳፕ በንድል የሚለውን እንነካዋለን። ከዛ አሁን አሳያችኋለሁ እንዴት እንደማደርግ ጥቅል ገዝቼ እንዴት እንደሚሰራ አሳያችኋለሁ። ይኸው አሁን እንደምታዩት ዋይፋዩን አጠፋዋለሁ። ዋይፋዩን አጥፍቼ ጥቅል ገዝቼ እንዴት እንደሚያስጠቅመኝ አሳያችኋለሁ። ተከታተሉ ፋሚሊ ወደ መደወያ ወደ ስልክ እንገባና ጥቅል ገዝተን የቴሌግራም ጥቅል ገዝተን እንዴት እንደሚያስጠቅመን ደግሞ አሳያችኋለሁ። ማህበራዊ ጥቅል ሚዲያ ላይ እንገባለን። ሶሪ በመጀመሪያ አላሳያችሁም አማ ባላንሴ ላሳያችሁና እንድታምንኝ፣ ያው እንደምታዩት 0 ብር ከ00 ሳንቲም ነው የሚለው። በሲምቱም ላይ ያለውን ላሳያችሁ። እዚህ ላይ አስራ አምስት ብር አለ። ወደዛኛው ልከን እንዴት እንደምንጠቀም አሳያችኋለሁ። ተከታተሉ ፋሚሊዎች። ወደ ሲሟኑ እንልካለን በዚህኛው ገዝተን ወደ ሲሟኑ ልከን በሲሟኑ ዳታ ብርቺ እንድንመጠቀም አሳያችኋለሁ። ዜሮ ብር ከዜሮ ዜሮ ሳንቲም በሚለው ማለት ነው። እለታዊ አስራ ሁለት ብር እንዲገዛና ስልክ ቁጥሩ ላስገባለት ዜሮ ዘጠኝ ስልሳ ስምንት ስልሳ ሁለት የሲሟኑ ስልክ ቁጥር ነው። ያስገባውለት። አሁን በሱ እንጠቀማለን። በዜሮ ዜሮ ሳንቲም በሚለው ትዕዛዙ በተሳካ ሁኔታ ተልኳል ይላል። አሁን ስልክ ቁጥሩን ላሳያችሁ ካላመናችሁ የሲሟንን አሁን ያስገባው ስልክ ቁጥር ነው። ይው እንደምታዩት ስልክ ቁጥሩ እራሱ ነው። ወደዚህ ልከናል፣ ወደ ዜሮ ዜሮ ብር፣ ወደ ዜሮ ዜሮ ብር በሚለው ማለት ነው። ከዛ አሁን ሜሴጅ ልኮልናል። ወደ አፕሊኬሽኑ ገብተን በመጀመሪያ ላሳያችሁ እንዴ። ፋሚሊዎች አሁን ጥቅል ገዝተን ጨርሰናል። ወደ ቴሌግራም ገብተን እንደሚሰራና እንደማይሰራ ቼክ እናደርግ መጀመሪያ፣ ከዛ ሌላ አፕሊኬሽን ላይ እንሞክረዋለን። ይህም እንደምታዩት ውድ ደንበኛችን ዴይሊ 1.5 ቴሌግራም ፕላስ ዋትሳፕ ቱ ቢ ኤክስፓይርድ አፍተር ትዌኒ ሀወር ብሏል፣ ልኮልናል። እንደምታዩት ይህንም ምንድን ነው እና ወደ ቴሌግራም ገብተን ዳታ ብርተን እናየዋለን። በሲሟን ስለሆነ የገዛ ነው ሲሟንን አበረዋለው። ይሄው ፋሚሊ እንደምታዩት ቴሌግራም ይሰራል፣ አፕዴቲንግ እያለ ነው። ይሄው እንደምታዩት ይሰራል ቴሌግራም፣ ቴሌግራም ሙሉ ይሰራል፣ ሙሉ በሙሉ ይሰራል። አሁን ሌላ ነገር ውስጥ ገብተን እንዴ ይሰራል አይሰራም የሚለውን ሚለውን እንዴ ዩቲዩብ ውስጥ ገብተን እኒ መጀመሪያ ፋሚሊው እንደምታዩት ዩቲዩብ ምንም አይሰራም። ቪፒኤኑን ኮኔክት ካደረግን በኋላ እንዴት እንደሚሰራ አሳያችኋለሁ፣ ተከታተሉኝ። ቪፒኑን ኮኔክት ካደረጋችሁ ማንኛውም ሁሉንም ነገር መጠቀም ትችላላችሁ። ባይ ዘ ዌይ፣ እሺ ቪፒኤን ውስጥ እንገባለን ቪፒኤን ውስጥ ከገባን በኋላ ስታርት ብለን እናስጀምረዋለን ማለት ነው። ይኸው ፋሚሊ እንደምታዩት ራሱን አፕዴት ካደረገ በኋላ ይቀይራል ማለት ነው። ከቀየረ በኋላ ግን ወደ ሰርቨራችሁን ወደ ካናዳ ማድረጋችሁን እንዳዘነጉ። ከዛ ዚች ጋር ደግሞ ሀገር ያስመርጠናል። አፕዴት ሲያደርግ ራሱን ሀገሮች ያመጣልናል። ቅድም የነበረው ሰርቨር ሶሻል ዋትሳፕ በንድል ነበረ ሚል የነበረው። አሁን ደግሞ እራሱን አብዴት ካደረገ በኋላ እንደዚህ ያመጣልናል። ራሱን አብዴት አድርጎ አገር አገር ሲያስመርጠ ምን የትኛውን ሀገር መምረጥ እንዳለብን አሁን አሳያችኋለሁ። ተከታተሉኝ። እዚች ጋ ጂኤችኤ ጋና የጋና ባንዲራ ትታያችኋለች አይደል የጋና ባንዲራ የመጨረሻው ላይ ቦድፋ ቦዳ ቦድፋን እኔ እንጃ ቮድፋን ሶሻል ባንድል የሚለውን ትነካላችሁ ማለት ነው። እዚች ጋር ያለችዋን ያላያችሁት፣ እዚች ጋር ያለችዋን ይችኛዋን አገር ትመርጣላችሁ። የጋና የመጨረሻው ባንዲራ ላይ ሄዳችሁ ትመርጣላችሁ። ከዛ እሱ ላይ ካደረጋችሁ በኋላ ትወጣላችሁ አድርገን መውጣት ነው ከዛ ስታርት እንለዋለን ማለት ነው ከዛ ኦኬ እንለዋለን እንደምታዩት አሁን እየሰራልን ነው ኮኔክቲንግ እያደርግልን ነው ስታርቲንግ እያለ ነው አሁን ኮኔክት አደርጎልናል እንደምታዩት፣ እዚች ጋር አድቱ አድቱ ፎር ሀወርስ የምትለዋን አንድ ጊዜ ትነክቷላችሁ። ከዛ የፈለጋችሁትን መጠቀም የምትፈልጉበትን ሰዓት ያክል አድ ታደርጋላችሁ። ሰዓት ታይም ማለት ነው። ታይም አዳርጋችሁ የእናንተ የምፈልጉትን መጠቀም የምፈልጉበትን ሰዓት ታይም አድርጋችሁ መውጣት ነው። ከዛ አንድ ማስታወቂያ አሳይቷችሁ ታይም አዳረግላችኋል ማለት ነው። እንደምታዩት አሁን ሁሉም ነገር መስራት ይጀምራል። የቴሌግራም ገዝተን አጠቃላይ ኦል ኢንተርኔት መጠቀም እንችላለን ማለት ነው። ሎዲንግ ቪዲዮ ፕሊስ ዌይት ይላል። ማስታወቂያ ያሳየን እና ታይም አድርጎ ያስወጣናል ማለት ነው። ፕሊስ ዌይት ፎር ኢን ዘ ኢንድ። ይኸው እንደምታዩት ማስታወቂያ ያሳየናል። ማስታወቂያው ቢበዛ ሀያ ሰከንድ ምናምን ቢሆን ነው ከዛ በላይ አሳያችሁ። ይሄው እንደምታዩት ታይም ሌፍት ፎር ሃወር ብሏል። የሞጫው ሰዓት አራት ሰዓት ሆኗል፣ አራት ሰዓት ሆኗል ነው የሚለን። ከዛ አሁን እንዴት ዩቲዩብ እንደሚሰራ አሳያችኋለሁ። አሁን አራት ሰዓት አዳርጌ ወጥቻለሁ። ከዛ አሁን ወደ ዩቲዩብ እንግባ እንዴት እንደሚሰራለን እንየው። ተከታተሉኝ። አሁን ዩትዩብም ሁሉም ነገር መስራት ይጀምራል። ይሄው እንደምታዩት መቷል እኔ ጋር። እናንተም ስቴፑን ተከትላችሁ ከሄዳችሁ የማይመጣበት ምክንያት የለም። አመሰግናለሁ። ላይክ ማድረጋችሁን አትርሱ ፋሚሊዎች። አበረታቱኝ ፕሊስ። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ። ይሄው እንደምታዩት ሁሉም ነገር መስራት ጀምሯል ማለት ነው። ይሄው እንደምታዩት በቃ ሁሉም ነገር መስራት ጀምሯል። አመሰግናለሁ። ቻው ባይ ባይ።